ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ከቶፕንሽ ኔትወርክ ለታዩ ዜናዎችን ይዘን ቀርበናል። በቅድሚያ ማሽቶቹ፣ በአፋር ክልል አዋሽ ሰባት ኪሎ አካባቢ በከፍተኛ የኃይል ተሸካሚ ምሰሶዎች ላይ ባጋጠመ ጉዳት ኃይል መቋረጡና አሁን ለአገልግሎት መስጠት መጀመሩን የኢትዮ ጅቡቲ ምድር ባቡር ገለጻል። በአዲስ አበባ ኢ መደበኛ ንግድ የሚካሄድበት ሰዓት በአምስት ፈረቃ ተከፈለ። መንግስት የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የነዳጅ ዋጋ ላይ በሊትር እስከ 11 ብር ጭማሪ አደረገ። ብሔራዊ ባንክ ከስድስት ወራት በፊት የተደረገውን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ውድቅ አደረገ። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገለጹ። በአፋር ክልል አዋሽ ሰባት ኪሎ አካባቢ በከፍተኛ የኃይል ተሸካሚ ምሰሶዎች ላይ ባጋጠመ ጉዳት ኃይል በመቋረጡ የኢትዮ ጅቡቲ ምድር ባቡር ካለፈው ሮብ ጀምሮ የአገልግሎት አቋርጦ እንደነበር ተገልጿል። የኢትዮ ጅቡቲ ምድር ባቡር የምህንድስና ዋና ኃላፊ አቶ ዳንኤል ኃይለ ሚካኤል በኃይል መቋረጥ ምክንያት ካለፈው ሮብ መጋቢት 10 2017 ዓ.ም ከሌሊቱ ስድስት ሰዓት ጀምሮ የመንገደኞች እና የጭነት ባቡር ትራንስፖርት አገልግሎት ቆሞ እንደነበር ተገልጿል። በኃይል መቋረጡ ምክንያት ከአዋሽ እስከ ጅቡቲ ያሉ ጣቢያዎች ኃይል ማግኘት አልቻሉም ነበር ሲሉ የተናገሩት አቶ ዳንኤል በአገልግሎት ላይ የተፈጠረው መስተጓጎል ምን ያህል እንደሆነ ለቀረበላቸው ጥያቄ ባቡሮች እንደሚታወቀው በኤሌክትሪክ ኃይል የሚሰራ ስለሆነ ኃይል ሲቋረጥ ሰብስቴሽን ባለበት አካባቢ ነው የምናቆመው። ወደ ጣቢያው ያልደረሰ ባቡር ካለ ደግሞ በዲዝል ጀኔሬተር ተጠቅመን በሎኮሞቲቭ ስበን ወደ ጣቢያ እናስገባዋለን ብለዋል አቶ ዳንኤል። ተቋርጦ የነበረውን ኃይል ትላንትና ምሽት በመመለሱ አሁን አገልግሎታችንን ጀምረናል ብለዋል። የኢትዮጵያ ኤሌክትሪክ ኃይል ተቋርጦ የቆየውን ኃይል በማገናኘት እኛም የተለመደ አገልግሎታችንን መስጠት ጀምረናል በማለት ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል በበኩሉ በአፋር ክልል አዋሽ 7 ኪሎ አቅራቢያ ከቆቃ ወደ ሁርሶ በተዘረጋው የከፍተኛ ኃይል ማስተላለፊያ መስመር በሶስት የኃይል ተሸካሚ የብረት ምሰሶዎች ላይ ስርቆት በመፈጸሙ ድሬዳዋ፣ ሐረርና እጅጋን ጨምሮ በምስራቅ ኢትዮጵያ የሚገኙ ከተሞች ኃይል መቋረጡን አስታውቆ ነበር። ሆኖም የቆቃ ሁርሶ ባለ 230 ኪሎ ቮልት የብረት ምሰሶዎችን በመጠገን በምስራቅ ኢትዮጵያ ተቋርጦ የቆየውን ኃይል መልሶ ማገናኘት መቻሉን ትላንትና ምሽት ገልጿል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት ስምንተኛ መደበኛ ስብሰባ ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳ ዘንድ በተዘጋጀው ደንብ ቁጥር 184 ህዝባ 2017 ዓ ም የንግድ ሱቆችና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም በወጣው ደንብ ቁጥር 185 ህዝባ 2017 ላይ ለባለድርሻ አካላት መጋቢት 122017 ዓ ም በኢሊሌ ሆቴል በተካሄደው ግንዛቤ ማስጨበጫ መድረክ ላይ መደበኛ ያልሆነ ወይም ኢ መደበኛ ንግድ የሚካሄድበት ሰዓትን ይፋ አድርጓል። ደንብ ቁጥር 184 ህዝባ 2017ን ለማስተግበር በወጣው መመሪያ መሰረት የሚደረግባቸው የተፈቀዱ የስራ አይነቶች በመድረኩ ላይ ይፋ ሆኗል። በዚህም መሰረት የስራው ሁኔታ ወደፊት በቢሮ እየታየ የሚፈቀዱ የስራ አይነቶች እየተጠበቁ ሆኖ በከተማ ውስጥ በወረዳ ጽህፈት ቤት አማካኝነት እንዲናገሩ የተፈቀደው የስራ አይነቶች አልባሳት ማለትም የወንድ፣ የሴት፣ የልጆች፣ የህፃናት ልብስ፣ የወንድ፣ የሴት፣ የህፃናትና የሴቶች ጫማ፣ ቀላል ኤሌክትሪክና ኤሌክትሪክ እቃዎች፣ ደረቅ ምግቦች ማለትም ብስኩት፣ ሳምቡሳ፣ ሳንዶች የመሳሰሉት፣ አትክልትና ፍራፍሬ፣ የታሸጉ የለስላሳ መጠጥ፣ ጭማቂ፣ የግብርና ውጤቶች፣ የኢንዱስትሪ ውጤቶች፣ የእንስሳትና የእንስሳት ውጤቶች ተጠቃሽ መሆናቸውን የአዲስ አበባ ከተማ አስተዳደር የንግድ ቢሮ የህግ ዳይሬክተር አቶ መለስ ተገኑ ስለ ረቂቅ ደንቦቹ ገለጻ ባደረጉበት ወቅት ተናግረዋል። ይህ መደበኛ ንግዱ የሚካሄድበት ሰዓት ይፋ ሲደረግን በተመረጡ የመነገጃ ቦታዎች ቀናትና የንግድ አይነቶች እንደ አስፈላጊነቱ የሚወሰን ሆኖ ከንጋቱ 11 ሰዓት እስከ ንጋቱ አንድ ሰዓት አትክልትና ፍራፍሬ አልባሳትና መጫወቻዎችን ከንጋቱ አንድ ሰዓት እስከ ሶስት ሰዓት ለቁርስ የሚሆኑ ቀላል ምግቦች ብስኩት ኬክ ሻይ ቡና የታሸጉ ውሃና ለስላሳ መጠጦች እንዲሁም የጫማ ጽዳት አገልግሎት ወይም ሊስትሮ ከጠዋቱ 3 ሰዓት እስከ 6 ሰዓት መጽሐፍት ጋዜጦች መጽሄቶች ከቀኑ ስድስት ሰዓት እስከ 8 ሰዓት ቶሎ የሚደርሱ ፋስት ፉዶች ቀላል ምግቦችና መጠጦች ከምሽቱ 11 ሰዓት እስከ 3 ሰዓት ተኩል የተጠበሱ ብስኩቶች ምግቦች ኬክ ሻይ ቡና የታሸጉ ውሃና ለስላሳ መጠጦች አልባሳትና መጫወቻዎች ቀላል ኤሌክትሪክ መገልገያዎች የውበት መጠበቂያ ኮስሞቲክስ እቃዎች እንደሚሸጡ ተፈቅዷል። መንግስት የነዳጅ እጥረትና የጥቁር ገበያ ንግድ በተስፋፋበት ወቅት የነዳጅ ዋጋ በሊትር እስከ 11 ብር ጭማሪ ያደረገ ከትላንትና መጋቢት 142017 ዓም ጀምሮ ተግባራዊ በተደረገው የነዳጅ የችርቻር ዋጋ ጭማሪ ቤንዚል በሊትር 112 ብር ከ67 ሳንቲም መድረሱ የተገለጸ ሲሆን ይህም የ11 በመቶ ጭማሪ አሳይቷል። እንዲሁም የናፍጣና ኬሮሲን ዋጋ በሊትር 107 ብር ከ93 ሳንቲም የደረሰ ሲሆን የ9 በመቶ ጭማሪ ማሳየት ተመላክቷል። ማስተካከያው በየሶስት ወር የሚደረግ የነዳጅ ዋጋ ክለሳ አካል መሆኑን የንግድና ገጠና ትስስር ሚኒስቴር አስታውቋል። ይሁን እንጂ የአሁኑ ጭማሪ ከዚህ ቀደም ከተደረገው ማስተካከያ በሶስት ወር ባነሰ ጊዜ ውስጥ የተደረገ ነው። የዋጋ ጭማሪው ጠቅላይ ሚኒስትር አብይ አህመድ በፓርላማ ተገኝተው መንግስት የነዳጅ ዋጋ ለመደጎም እና የኑሮ ውድነትን ለመቀነስ ከፍተኛ ገንዘብ እየመደበ መሆኑ ከተናገሩ ከጥቂት ቀናት በኋላ ነው። ብሔራዊ ባንክ ከስድስት ወራት በፊት የተደረገውን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ውድቅ አደረገ። ብሔራዊ ባንክ ከስድስት ወራት በፊት የተደረገውን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ውድቅ አደረገ። የንብ ኢንሹራንስ ኩባንያ በቅርቡ ባካሄደው ጠቅላላ ጉባኤ የተመረጡ የዳይሬክተሮች ቦርድ ሹመትን ውድቅ በማድረግና አዲስ ምርጫ እንዲካሄድ የኢትዮጵያ ብሔራዊ ባንክ ውሳኔ ማሳለፉ ተጠቆመ። የሪፖርተር ምንጮች እንደገለጹት የኢትዮጵያ ብሔራዊ ባንክ ጥቅምት 23 2017 ዓ.ም አዲስ የተመረጡትን የንብ ኢንሹራንስ ዳይሬክተሮች ቦርድ ሹመት ያላጸደቀው በምርጫ ሂደት ላይ የተገኙ ግድፈቶች ታይተዋል በሚል ነው። ተገኙ የተባሉ ግድፈቶችን በመዘርዘር ለንብ ኢንሹራንስ ኩባንያ በመላክ የሂሳብ ዓመቱ ከመጠናቀቁ በፊት አዲስ ምርጫ እንዲያካሄድ ለኢትዮጵያ ብሔራዊ ባንክ እንዲያሳውቅም አዟል። የንብ ኢንሹራንስ ኩባንያ ምርጫ አስፈጻሚ ኮሚቴ አማካኝነት የተደረገው የዳይሬክተሮች ቦርድ ምርጫ በእጩነት ከቀረቡት ውስጥ አስራ አንድ ከፍተኛ ድምጽ ያገኙ በመለየት ሹመታቸውን እንዲጸድቅ ለብሔራዊ ባንክ ያቀረበው ጥያቄ መሰረት አውንታዊ ምላሽ ሲጠብቅ እንደነበር ተገልጿል። ኤርትራና ግብጽ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ ገለጹ። የግብጽ ፕሬዚዳንት አብዱልፈታ አልሲሲና የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሰላህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉ ገልጸዋል። በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህር ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል ሁለቱ ባለስልጣናት ይህንን የገለጹት መጋቢት 14 2017 ዓም በካይሮ በቀጠና የመረጋጋት ጉዳይ ለሶማሊያ ድጋፍ በሚያደርጉበት መንገድ ስለ ሱዳን ወቅታዊ ሁኔታ ና ስለ ቀይ ባህር ደህንነት ዙሪያ የመከሩበት ወቅት መሆኑን የግብጽ መገናኛ ብዙሀን በዘገባቸው አመላክተዋል በውይይቱ ወቅት የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላንቲ ና የሀገሪቱ የደህንነት ሹም ሜጀር ጀነራል ሐሳህ ራሺድ መገኘታቸውን ዘገባዎች አመላክተዋል። የኡስማን ሰላህ ና የአልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ አልሺናዊ ገልጸዋል። ሶማሊያን ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውን በውይይት ተገልጿል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ኩለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።